ቤተ ክርስቲያን አባቶች ካላችሁ ሄዳችሁ እግዚአብሔር ያጽናችሁ በሏቸው። የእናንተን ቃል ይሰማሉ። የእናንተን ቃል ይሰማሉ። አይተው ይቁረጥላቸው ብለን ነው እኛ የተቻለው ነገር ያደረግ ነው እና ሰዎች፣ እግዚአብሔር ነፍሽን ይማረው ከደጋግቦቹ ከአብርሃም ከኢሳቅ ከያዕቆብ ሆን ያስቀምጠ አሁን አይታውታል አይተውታል። ካዩት እርማቸውን የሆነ አውጡ ብላል ነው እና እዚህም ደክማ ብን ሄደችው ጨራሽ፣ እዛም ደግሞ ሌላ ነገር ደግሞ እንዳይፈጠር በእናታች ዋና ዞር ብቻ በሉላት፣ ከአጠገቧ ጋር ዞር በሉላት። ይህኔ እናት እኔ ልዘርጋለት። እናት ማጣት አለምን ማጣት። እኔ ልዘርጋኝ፣ እኔ ልዘርጋለሽ አባቶች አሁን ሲመጡ ፍታት ለማድረግ ሲያስወጣቸው ያቆማሉ። ያው ተስፍሻ አለ። በቃ ተስፍሻ ያስወጣችኋል፣ ሁሉንም ያስወጣችኋል። አያችሁ፣ የሁላ ደክማችሁ፣ እጃችሁን ስትሰጡ፣ በቃ ይሄ ነው። ይህኔ ከርታታ በስደት ስንት ሀገር ስትሰቃየ ነበረው። በቃ ይሄ ነው መጨረሻችን፣ ማለት ይሄ ነው ማረፊያችን፣ ጎጆ ቤታችን። ይሄው ደክማ የገዛችው ቤት ነው። ይሄውን ለዓመት ለፍታ ገዛች ቤት ነው። ያው ያቸው አንዳንድ እጃቸውን ስትሰጡ ለዝች ቤታችን ነች።

ቦታው አህፃን ልጅ ማንም ሰው እያየው አይደለም። አብርሽ ልጇ ነው። በዚህ አጋጣሚ ይህን በጣም ምንም እናቱ የምትነሳ ቆር የሚመስል ሊያወራት ቆሮ እናቱ ወይኔ! እንዲህ ወጥቶ ከመቅረት ይጠበቃችሁ። ፈጣሪ አምላክ እንግዲህ ሁላችሁ መጽናናትን ለሁላችንም መጽናናትን ይስጣል። በቃ እናት እንኳንም ይሰብራል ሁላችንም። ብዙ አላማ ነበራት፣ ብዙ እቅድ ነበራት ነገር ግን እንግዲህ ጥሪዋን አክብራ ተጉዛለች። ብዙ አላማዋ ሁሉ እቅዷ ሁሉ ውጤታማ ስኬታማ ሳይሆን ደግሞ በእውነት በህይወት ሂዳ ዛሬ ባስከሬን መጥታለች። ስለዚህ በእውነት ሞተች ሳይሆን አረፈች ነው የምንል። ተዘጋጅታችሁ ጠብቁ ነው ዛሬ እመጣ ነገ እመጣ አታውቁምና፣ ተዘጋጅታችሁ ጠብቁ በተባለው አምላካዊ ቃል። ስለዚህ ማልቀስ ያለብን ለራሳችን ነው። የሰው ልጅ አፈር ነህና ወደ አፈር ትመለሳለህ ነው። ስንት ወገኖቻችን እንደምታያቸው እንደ አሸዋ ተነጥፈው እንደ ቅጠል ረግፈው ነው ያሉት። ስለዚህ ሁላችንም ተጠሪ መሆናችንን እያመን እየተጸጸት ንስሐ ገብተን ተዘጋጅተን መኖር ያስፈልጋልና በእውነት እህታችንን በደጋጎቹ አባቶቻችን በነ አብርሃም በነ ይስሐቅ በነ ያዕቆብ ቦታ ያሳርፍልን። እግዚአብሔር የሁላችንን መጨረሻ ህይወት ያሳምርልን። በእውነት እህታችን ዛሬ በዚህ ወገን በዚህ ሁሉ ዘመድ አዝማድ ታጅባ ነው የሄደችው። ዛሬ ስንት ወገኖቻችን እኮ ያለ ቀበሪ የቀሩ አሉ። እንደ ወጡ የቀሩ፣ በእውነት አድራሻቸው የጠፋው ሰላም አሉ ብለው ሳይመለሱ የቀሩ ስላሉ ስለዚህ በእውነት ተዘጋጅተን ንስሐ ገብተን በንስሐ ህይወት ተመላልሰን ህጉን ሥርዓቱን ጠብቀን እንድንኖር እግዚአብሔር ለሁላችን የሚፈቅድልን የሰው ከምንም በላይ መጨረሻ ህይወቱ ሲያምር ነውና፣ እግዚአብሔር አምላክ የሁላችንን መጨረሻ ህይወት ያሳምርልን። አምነው ነበረ ካዱ፣ ተሰብስበው ነበር ተበተኑ ከመባል መዳን ያለም፣ ሁላችንን የሚጠብቀን ከምንም በላይ ሀገር ሰላም ይሆንልን። የሀገር ሰላም ሁላችንንም በእውነት ናፍቆናል። ዛሬ በእውነት ፖለቲካ እያወራው አይደለም። ይሄ ኦሮሞ፣ ይሄ አማራ፣ ይሄ ትግሬ፣ ይሄ ጎንደሬ፣ ጎጃሜ ማለቱ ለእኛ ምንም አይጠቅመን። በእውነት በኢትዮጵያዊነታችን ተከባብረን ይህ ነው አባቶቻችን እናቶቻችን፣ እህት ወንድሞቻችን ተከባብረው የኖሩ ዘመን ተመለሰልን ብለን ፈጣሪያችን እንድናመሰግን እግዚአብሔር ለሁላችን ይቀል። ሀገር ሰላም ካልሆነ እንዲህ መሸኛኘት አያምርብን፣ በደስተውም ይሁን በሀዘን በእውነት ሀገር ሰላም ሲሆን ነው እንዲህ የሚያምርብን። ሀገራችን ደግሞ ሰላም ሆናልን፣ የቀደመ ክብሯም እንዲሁ ተመልሶላት፣ በእውነት በኢትዮጵያዊነታችን መፈራራት ሳይሆን ተከባብረን የምንኖር ዘመነ ሆነልን ብለን እንድናመሰግን እግዚአብሔር ለሁላችንም ይፍቀድልን። ብዙዎች በስሜ ይመጣሉ፣ በስሜ ይነግዳሉ፣ እኔ ክርስቶስ ነኝ ይላሉ ይላል። ፖለቲካ እያወራሁ አይደለም። ግልጹን እውነቱን እውነቱ እንነጋገራለን። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል ይላል። በዚያን ጊዜ ረሀብ፣ ቸነፈር፣ ስደት፣ ጦርነት ይሆናል ይላል። ትኝቱ እያተፈጸመ አለ። በዚህ ክፉ ጊዜ ላይ ደግሞ በእውነት እየተሳሰብ ንስሐ እየገባን በኢትዮጵያዊነታችን ተከባብረ እንድንኖር መድን ያለም ለሁላችንም የምህረት ፊቱን ይመልስል። ሀገር ሰላም ካልሆነ እንዲመሸኛኝ ታምርብን። ሀገራችንን ሰላም ያድርግልን። የሞት ወገኖቻችን ነብስ ይማርልን። የሁላችንን መጨረሻ ሕይወት ያሳምርልን። ብዙዎች በስሜ ይመጣሉ፣ በስሜ ይነግዳሉ እኔ ክርስቶስ ነኝ ይላሉ፣ ነገር ግን ብዙዎችንም ያሳስታሉ ተብሎ ተጽፏልና ከሀሰተኞች ነቢያቶች ሰዎች እና መምህራኖች ተጠብቀን በሃይማኖታችን ጸንተን እንደ ጠቢው ሰሎሞን ጥበብና እውቀትን እንደ ኢዮብ ትዕግስትና ጽናትን መድህን ያለም ሁላችንም ያድለን። የፈተና ጊዜ ነውና እግዚአብሔር አምላክ ሁላችንንም ከተለያየ ፈተና ይጠብቅ። የሰላም አምላክ ሰላሙን ፍቅሩን አንድነቱን መተሳሰቡን እግዚአብሔር አምላክ ለሁላችንም ይላክልን። ያዘኑ ቤተሰቦችንም እግዚአብሔር አምላክ ከዳግማዘን ይሰውርልን ችን መጨረሻ ህይወት ያሳምርልን። ኦ እግዚኦ አይረፍ ነፍሰ አመትከ ወለተ ስላሴ ሀገረ ህይወትን መንግስተ ሰማያትን ርስተ ቅዱሳን ያወርስልን። የሰላም አምላክ ሰላሙን፣ ፍቅሩን፣ አንድነቱን መተሳሰቡን ለሁላችንም እንዲልክልን ሀገራችን ኢትዮጵያን ሰላም እንዲያደርግልን አባታችን ወይ ብለን ሁላችንም በህብረቱ ነን እንጸል አባታችን

አምላክነ ወመድኃኒነ ኢየሱስ ክርስቶስ፣ ከዚህ ቦታ የተሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ፣ በየክርስትና ስማችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ቅዱሳን ሁኑ። እኔንም እናንተንም ለመንግሥተ ሰማያት ወራሾች አድርግልን። አቤቱ ማረን ብለን እንለምነው። ማረነ ክርስቶስ ስለ እናቱ ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ እንዲምርህን በእንተ ማርያም ብሎ